ሀይሚ እና ቡራ ያሉበትን ሁኔታ ና የተሰማቸውን ስሜት በእንደዚህ ሁኔታ አጋር ተውናል ከሀይሚ ሲጀምርላችሁ፣ አየሁ አየሁ ከምነግርህ በላይ ፍቅርህ ከኔ ርቆ እንደ ሰማይ ቀንሶ ሳየው ፍቅርህ አንሶ ከፋይ መልሶ በሚለው ሙዚቃ እያቀነቀነች መታለች። ቡራም ደግሞ ተመሳሳይ። ሀይሚ እና ቡራ ግን ተኮራርፋችሁ እና ተደባብራችሁ እስከ መቼ ነው እንደዚህ የምቀጥሉት? ቤተሰቦች እየምር አሁን ቡራ ቀም ገብቼ ሳይ ሀይሚ ጋር ገብቼ ሳይ ማለት ነው ነገሩ እየከረረ የሆነ ስር እየሰደደ። ከዛ በላይ ደግሞ ያሳሰበኝ ቡራ ፖስት ያደረገው ነገር ነው። ቤተሰብ ማለት አንድ ሰው የተሰማውን ስሜት ወይም ያለበትን የሚያስበውን ነገር ነው ፖስት የሚያደርገው ወይንም ደግሞ የሚያጋራው ሶሻል ሚዲያ ላይ ኦር ደግሞ ስቶሪ ላይ ማለት ነው። ቡራ በመጀመሪያ ደረጃ ማለት ነው በተለይ ዱባይ ላይ ያሉትን ቪዲዮዎቹን ፎቶዎቹን ነው ስብስብ አድርጎ በአንድ ላይ አድርጎ የመጀመሪያው ይቅርታ ነው። ከዛ ሲቀጥል ግን እያንዳንዱን ትዝታዎችን ነው ፖስት እያደረገ ያለው። ይሄ ማለት ደግሞ ቡራ ምን አስቦ ነው? ወደ ዱባይ ድጋሜ ለመሄድ አስቦ ነው ወይንስ ደግሞ ምን ሊፈጠር ነው የሚለው ነገር እኔ በጣም ነው ያሳሰበኝ። እና ሀይሚዬም ደግሞ እባክሽ ይቅርታውን ተቀበይ ማለት የዘኔ ስር መስደድ ወይንም ደግሞ ይሄን ሀል መቀጠል የለባችሁም። በእርግጥ ትናንትና እኔ አበሳ አይቶኛል። ሲጀመር ሶስ የመጣችሁ ይቅርታ ልትል ሳይሆን ሃይሜን የባሰ ነገሩን ልታባብስ ነው። ለምን ካላችሁ በትኩረት አይታችሁ ከሆነ በመጀመሪያ ደረጃ የመጣሁት ቡራን ብዬ ነው፣ ካዋሳ ድረስ ስራዬን ተቼ፣ ክብሬን ተቼ የመጣው ለሱ ስል ነው ነበር እያለች ነበረው ማለት ተጻጽታ። ሃይሚዬን ይቅርታ ማለት ብትፈልግ እንደዛ አትልም ነበር። ወይንም ሃይሜና ቡራ አንድ ላይ እንዲሆኑ ፍላጎቱ ካላትኝ እንደዛ ሳይሆን የምትለው ሀይሚዬን በቃ ይቅርታ ብላ ነገሮችን ታስተካከል ነበረ። ኢቨን ጭራሽ እያባበሳችው ቡራ በቃ አጥፍተናል ይቅርታ፣ ይህ ጥፋት መስሎ ከታየሽ ፕራንክ ነው እያልንሽ ማትቀበይ ከሆነ ሀይሚዬ ባክሽ ይቅርታ እያለ እያለ ሶሴ ደግሞ እዛ ጋር በቃ ላጠፋ ልሚሄኩ ኖርማል ነው ፕራንክ ነው እሱ አላት። መረዳት ያቃታት ወይንም አሚሯ ውስጥ የሚነግራትን ነገር ነው እያወጣች ምጩ ነው እያለ ጭራሽ ሌላ ነገር ነው በስታ አባብስ የነበረው ና ያ ነገር አውቃለሁኝ ትንሽ ስሜት ውስጥ ይከትሻል። ሀይሚዬ ግን ደግሞ በቃ ማለት ፍቅር ከኔ ርቋል እንደ ሰማይ ነው የራቀው። እንደገና ደግሞ በቃ ማለት በጣም እንደተጎዳችሁ እና ዘፈኑ ገብታችሁ ወይንም ሰርቻ አርጋችሁ መስማት ትችላላችሁ። መልእክቱ ምንድን ነው? መልእክቱ የሚለው ምንድን ነው? በቃ ከእኔ ርቅሃል፣ በቃ ከዚህ በኋላ አንተ እኔ ጋር የለህም አይነት ነገር ነው። እኛና ሀይሚዬ ይህን ነገር ታይና ይቅርታውን ተቀበይ ከቡራ ጋር አብራችሁ ቀጥሉ። ቡራም ደግሞ የዱባይ ትዝታዎችን ያመጣበት የራሱ ምክንያት ስላለው ነው። ቤተሰብ የምሬን ነብራችሁ፣ አንድ ሰው የተሰማውን ስሜት ነው ሼር የሚያደርገው። እኛና ቡራ ምን አስበህ ነው? ከሀይሚ ጎን እንድትሆን ነው የምንፈልገው። ትናንትም አይታችሁ ከሆነ ከእኔ መለየት ሰበብ ነው እንድምትፈልጊው እያላትኝ ነበርና ይሄ ነገር በጣም አሳስቦኛል ከምታስቡት በላይ ማለት ነው። እና ቡራ እባክህ ከሀይሚ ጋር አንድ ላይ እንድትሆኑ እንጂ የምንፈልገው እንድትራራቁ አይደለም። ሲቀጥል ደግሞ ሶሲ ማምጣት አይጠበቀብህም ድጋሜ ማለት ነው። እና ሀይሚ ሲጀመር ሶሲ ምን በህይወቷ ላይ ምን ታረግላታለች? ምንም አታረግላትም። የምታስፈልጋት አንተና አንተ ብቻ ነህ እንጂ የሶሲ ይቅርታ መጣ አልመጣ አይዶን ኬራባውት ና ለማንም ሀይሜና ቡራ ችግራችሁን ፈታችሁ ውስጥ ነገሮችን አስተካክላችሁ ዛሬ በደስታና በሳቅ እንድትመጡ ነው የምንፈልገው። የምን መላየት የምን መራራቅ? ይሄ በጭራሽ የማይታሰብ የማይሆን ነገር ነው። ሀይሚዬም ወደ ራስሽ ተመለሽ፣ ተረጋጊ፣ ቅርታውን ተቀበይ። ሁለታችሁም አቃለው ልጆች ናችሁ። ለዛም ነው ቶሎ የምትናደዱት ነገሮችን ቶሎ የምትወስኑት ትንሽ ያው ወጣቶች ስትሆኑ አላድል እል ውስጥ ትገባላችሁ። ያለመደማመጥ ያለመረዳዳት ነገር አለ እና ያ ነገር ነው። አሁን ቁጭ ብላችሁ ሰከን ብላችሁ ስታስቡት ልክ እንዳልነበረ ትረዳላችሁ። ሀይሚየም ደግሞ ከይቅርታ በላይ ምንም ነገር ሊመጣ ስለማይችል በቃ ይቅርታውን ተቀበይ። የበለጠ መንገድ አትክፈች፣ ማለት ሰው ሌላ ሰው እንዲገባ በመካከላችሁ። ሰምታችኋላ ትናንት ሶሲ ስትሄድ ምን እንዳለች፣ በፈለግከ ሰዓት አለሁ፣ እገኝልሃለሁ፣ እመጣልሃለሁ እያለችው ነበር እና ኢቨን፣ እንኳን ፕራንኩ ሲሰራ የታችሁ ከሆነ ቡራ አይደለም ልብስ አወርቅ ያላት የራሷ ናት ልብስ ያወለቀችው ደንግጦ እንዲሁም ልብሱ መልሰሽ ልበሽው እያላት ነበርና፣ እዚህ ጋር የበለጠ ክፍተት እየፈጠርሽ አትምጭ። ሌላ ሰው እንዲገባ ማለት የምትወጁ የምታፈቅዱ ከሆነ ይበልጥ ነገሮችን ምንም ነገር ሊፈጠር ይችላል። ነገሮችን በይቅርታ ፈተሽ የራስሽ ወደ ራስሽ ማቅረብ ነው እንጂ ተራርቆ ምንም የሚመጣው አዲስ ነገር አይኖርም። ገባችሁ አደለ? ፍጽም ደግሞ እንግዲህ እንደሽማቅ ሊሆነ ነገሩን ትፈታለ ብዬ ተስፋ አረጋለሁ። ለማንም እንግዲህ ሶሲ ባለሽበት ደህና ሁኚ፣ ድጋሚ አትምጪ። እንደገና ደግሞ ቡራና ሀይሚ ነገራችሁ ፈታችሁ መመለስ አለባችሁ። ወደ ሶሻል ሚዲያ ማለት በጀግጅ በጥል እንድትመጡ አልፈልግም። ሲቀጥል ደግሞ የምን መራራቅ ነው የምን መለያየት ነው? እንደዛ ብሎ ነገር እኔ ጭራሽ መስማት አልፈልግም፣ በጭራሽ ማለት ነው። እኛና ሀይሚዬም ዘፈኑን አስተካክልን፣ በሌላ በደስታ ዘፈን ቀይልልን። ቡራም ደግሞ የዱባይ ትዝታዎችን ሰባስፈ ፎቶዎችን አታምጣ። እኔ በጣም ነው ያስፈራኝ ማለት ድጋሜ የመሄድ አላማ አለው ወይንስ ደግሞ ምንድን ነው ምናስቦ ነው የሚለው ነገር ጥያቄ የሆነብኝ። እና በቃ ብቻ ግራ ጋብቶኛል። ቤተሰቦችን ቤተሰቦች ሌላ ችግር፣ ሌላ ክፍተት፣ ሰፊ ነገር እንዳይፈጠር። ቦራ ደግሞ ታውቃላችሁ የውሳኔ ሰው ነው፣ በጣም የውሳኔ ሰው ነው። ታውቃላችሁ ውሳኔ ላይ ምንም ወደዛ ወደዛ አይልም ና ስለዚህ ያልሆነ ውሳኔ እንዳይወሰን ልክ እንደ በፊቱ ሀይምዬ ነገሮችን እረጋ ብለሽ አስበሽ ከቡራ ጋር ተስማምተሽ ብትመጪ መልካም ነው። ቡራም ደግሞ ለመወሰን አትቸኩል። ትናንትና በጣም ተናድቷል። ማለት ያናደደው ነገር ለምን እንደዚ ትሆናለሽ ሀይሚ ይቅርታ እያልኳት ድንጋይ ቅርታ በላይ ምን አለ ዘፈን ራሱ ፖስት አድርጎ ነበር አይታችሁ ከሆነ ማለት ነው። ጥፋተኛ ባልሆንም ግን ይቅርታ ብያለሁ የሚል ዘፈን ማለት ነው። እና ስለዚህ ስሜታቸውን በዘፈን ነው የሚገላለጹ። ታውቃለህ ወይ? ግን ደግሞ ሀይምዬ አደራሽን ይቅርታውን ተቀበይ። ያልሆነ ውሳኔ እንዳይወሰን እኔ በጣም ነው የፈራሁ ከምታስቢው በላይ ማለት ነው።